ታላቁ የኢትዮጵያ ህዳሴ ግድብ በርካታ ኢኮኖሚያዊ ማህበራዊና ፖለቲካዊ ጠቀሜታዎችን እያስገኘ መሆኑን በህዳሴ ግድቡ የአማራ ክልል ማስተባበሪያ ምክር ቤት ጽህፈት ቤት ገለጸ። የአማራ ክልል ህዝብ በዚህ ዓመት ብቻ ለግድቡ ከ89 ሚሊዮን ብር በላይ ገንዘብ ማዋጣቱን ማስተባበሪያ ጽህፈት ቤቱ ገልጸዋል። አማረ ሊቁ ተጨማሪ አለው። ታላቁ የኢትዮጵያ ህዳሴ ግድብ ለወጣቶች ሰፊ የስራ እድል በመፍጠር በርካታ ኢኮኖሚያዊ ጠቀሜታ እንደሚኖረው የታላቁ የኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽህፈት ቤት ኃላፊ አቶ አባይነ ጌጡ ተናግረዋል። በአመት ከ10 እስከ 14 ቶን ያሳ ምርት ይገኘዋል ተብሎ ነው የሚታሰበው። በዚህ ላይ ሰፊ ወጣቶች ተደራጅተው ስራ እየሰሩበት ያለ ሁኔታ ነው ያለው። ሁለተኛው ለቱሪስት አገልግሎት ይወላል ተብሎ ነው የሚታሰበው ለቱሪስት አገልግሎት መዋሉ ደግሞ በኢኮኖሚው ደረጃ እንደ አንድ ግብዓት ያገለግላል ተብሎ ነው የሚታሰበው ማለት ነው። ሶስተኛ፣ እዛ አካባቢ በጣም ሰፊ የሆነው የምቹ የእርሻ ቦታ አለ። ስለዚህ ያን ምቹ የሆነ የእርሻ ቦታ የተሻለ የመስኖ አገልግሎት ይሰጣል ተብሎ ነው የሚታሰበው እና እዛ አካባቢ ያሉት ዞኖችን ወይም ማጎራባቸውን አካባቢዎችን ሰፊ የሆነው መሬት በመስኖ አገልግሎት ይለማል ተብሎ የሚታሰብ ነውና እነዚህና ሌሎች ኢኮኖሚያዊ ጠቀሜታ ይኖሩታል። ታላቁ የኢትዮጵያ ሕዳሴ ግድብ ኢትዮጵያውያንን ከዳር እስከ ዳር ያነሳሳ ማኅበራዊ አንድነትን ያጠናከረና በዲፕሎማሲ ረገድ ኢትዮጵያን ከፍ ያደረገ ትልቅ ፕሮጀክት መሆኑንም ነው አቶ አባይነው ያስገነዘቡት። ኢትዮጵያውያን ከሰሜን ጫፍ እስከ ደቡብ ጫፍ፣ ከምዕራብ ጫፍ እስከ ምስራቅ ጫፍ ያለምንም ዘር፣ ቀለም፣ ሃይማኖት ብሔርተኝነት ሳይገድባቸው በአንድነት ነው ይህንን ግድብ ለመገንባት ስራ ሲሰሩ የነበሩት። ይሄ ደግሞ ማህበራዊ ትስስራችንን እንዲያጠናክር ትልቅ አስተዋጽኦ ነበረው። ይህን ግድብ እንገነባለን ተብሎ ሲነሳ ደግሞ በራስ አቅም በራስ ጉልበት በራስ እውቀት ስለነበረ እውነት ይችላሉ ወይ የሚል ፖለቲካ እንድምታ ነበረውና ይህንን ማሸነፍ መስበር የቻልንበት ከሰሜኑ ጦርነት ጋር ተያይዞ ወደ 13 ጊዜ ምክር ቤት እንድትቀርብ ተደርጓል። አንደኛው የዚህ ጉዳይ የአባይ ጉዳይ ነበረ እና ከዚህ ጋር ተያይዞ ይህንንም የተሻለ ዲፕሎማሲ ኑረን አሸንፈን ሰብረን የወጣንበት ስለሆነ የፖለቲካ አቅማችን ወይ ደግሞ የፖለቲካ ዲፕሎማሲያችንን ያለንን ተጽዕኖ በአፍሪካ ሀገራትም በዓለም አቀፍ ሀገራትም ያሳየንበት ነው። ክልሉ በአሁኑ ወቅት በርካታ ተግዳሮቶች ያሉበት ቢሆንም ለታላቁ ሕዳሴ ግድብ በዚህ ዓመት ከ89 ሚሊዮን ብር በላይ ወጪ አድርጓል ያሉት ማስተባበሪያ ጽሕፈት ቤት ኃላፊው የአማራ ክልል በ14 ዓመታት ጉዞ ውስጥ በጉልበትና በገንዘብ ከ39 ቢሊዮን ብር በላይ አስተዋጽኦ ማበረከቱንም ጠቁመዋል። እስካሁን በአጠቃላይ በ14 ዓመት ጉዞአችን ካየን ደግሞ ወደ አንድ ነጥብ ሶስት አምስት ቢሊየን ብር አስተዋጽኦ አድርጓል ማለት ነው። የአባይ ተፋሰስ መነሻ እንደመሆኑ የክልል በርካታ የአፈርና ውሃ ጥበቃ ስራዎች ይሰራሉ። እነዚህ የአፈርና ውሃ ጥበቃ ስራዎች በጉልበት ሲታዩ እስካሁን በመጣንበት ወደ 38 ቢሊየን ብር የሚጠጋ የጉልበት አስተዋጽኦ አድርጓል ማለት ነው። አጠቃላይ የክልላችን ህዝብ በዚህ 14 ዓመት ውስጥ አስተዋጽኦ ያደረገው 39 ነጥብ 35 ቢሊየን ብር አስተዋጽኦ ማድረግ ችሏል ማለት ነው። የታላቁ የኢትዮጵያ ህዳሴ ግድብ የውጭ ምንዛሬ ከማስገኘት ባለፈ በሀገሪቱ ብሎም በክልሉ ያለውን የኃይል አቅርቦት ችግር ይፈታል የሚል ተስፋም ተጥሎበታል። ባለፉት ወራት የወጡ መረጃዎች እንደሚያመላክቱት የሲቪል ስራዎች 98.6 በመቶ ደርሷል ያሉት አቶ አባይነህ የአማራ ክልል ሕዝብ ከሌሎች ኢትዮጵያውያን ጋር በመተባበር ሲያደርገው የነበረውን የገንዘብ መዋጮ የዲፕሎማሲና የአፈርና ውሃ ጥበቃ ስራዎች አጠናክሮ ማስቀጠል እንዳለበትም መልእክት አስተላልፈዋል። ታላቁ የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ በአባይ ተፋሰስ ዙሪያ የተፈጥሮ ሀብት ስራን በስፋት እየሰራ መሆኑን የአማራ ክልል ግብርና ቢሮ አስታወቀ። ምርትና ምርታማነትን ከማሳደግ ባለፈ ግድቡ በደለል እንዳይሞላ በየአመቱ 60 በመቶ የተፈጥሮ ሀብት ስራዎችን በአባይ ተፋሰስ ዙሪያ እየሰራ እንደሚገኝ ቢሮ ገልጸዋል። ለአማረ ሊቁ ዘገባ ጌታቸው ገደፋው። ታላቁ የኢትዮጵያ ህዳሴ ግድብ በሀገሪቱ ያለውን የኃይል እጥረት ይቀርፋል ተብሎ እምነት የተጣለበት ሰፊ ፕሮጀክት ነው። ለወጣቶች የስራ ዕድል ከመፍጠር ባሻገር የውጭ ምንዛሬም ያስገኛል። በዚህም ግድቡ ግቡን እንዲያሳካና በደለል እንዳይሞላ በተለይ በአባይ ተፋሰስ ዙሪያ የተፈጥሮ ሀብት ስራዎችን በትኩረት እየተሰሩ መሆናቸውን በአማራ ክልል ግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር አቶ እስመላለ ምህረት ተናግረዋል። ወስደን ብናይ 366 ሄክታር በላይ በክልሉ እንሰራለን ብለን እናስባለን። በአባይ ተፋሰሱ የተሰራው ከ133 ሄክታር በላይ ነው የተሰራው። የእርጥበት ቀባ ስትራክቸሮች የምንላቸው አጠቃላይ በክልል ውስጥ በአራቱ ቤዚኖች የተሰሩ ወደ 6 ሚሊዮን አካባቢ ነው። በዚህኛው የሰራ ናቸው። ከ289 ሚሊዮን በላይ ሰርተናል። የሚሰሩ የአፈርና ውሃ ጥበቃ ስራዎች ዘላቂ እንዲሆኑ አርሶ አደሮቹን በተፋሰስ ልማት ስራዎች የማደራጀት ስራ እየተሰራ ነው ያሉት ዳይሬክተሩ ባለፉት አምስት ዓመታት ውስጥ ከ4500 በላይ ተፋሰሶችን ማልማት ተችሏል። ይህም የሕዳሴ ግድቡን ለመታደግ ከፍተኛ አስተዋጽኦ ይኖረዋል ብለዋል። እነዚህ ተፋሰሶች ኦልሞስ ከ4500 በላይ ደርሰዋል። ይሄ በአራት ዓመት ተኩል አካባቢ የተሰራ ስራ ነው ይህንን ስራ አጠናክረን እንቀጥላለን። በሚቀጥሉት ዓመታት የተፈጥሮ ሀብት ስራን በተሻለ መንገድ ለመስራት አቅደው እየሰሩ መሆኑን የተናገሩት አቶ ስመላለም አርሶ አደሩ በገንዘብና በጉልበት እያደረገ ያለውን አስተዋጽኦ አጠናክሮ እንዲቀጥልም አሳስበዋል። በተለይም በቀጣይ ዓመታት ከፍተኛ ስራ ይሰራል ተብሎ ይታሰባል። አንድም እዳ ሲሆን ግድብ ለእድሜውን ለማራዘም፣ ሁለተኛው ደግሞ በዚሁ በክልሉ ውስጥ ምርትና ምርታማነትን ለማሳደግ በሚቀጥሉት ዓመታት ወደድንም ጠላንም እዚህ ክልል ላይ የተሻለ ስራ የአምስት ዓመትም የአስር ዓመትም እቅድ እየሰራን ስለሆነ በዛ መንገድ ይሰራል ብለን እናምናለን። ኢትዮጵያውያን በሙሉ አሻራቸውን ያሳረፉበት ታላቁ የኢትዮጵያ ህዳሴ ግድብ በመጪው አዲስ ዓመት እንደሚጠናቀቅም መረጃዎች ይጠቁማሉ። በዚሁ በአጀንዳነት ከያዝነው ዘገባ ሳንወጣ ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ በዓለም አደባባይ ከፍ ብላ እንድትታይ ያደረገ ግዙፍ ፕሮጀክት መሆኑን በታላቁ የኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽሕፈት ቤት ገለጸ። በግድቡ ግንባታ የታየው አንድነትና መተባበር ወደፊት በሀገሪቱ ለሚገነቡ ፕሮጀክቶች ተሞክሮ የሚወሰድበት መሆኑንም ማስተባበሪያ ጽህፈት ቤቱ ገልጸዋል። አማረ ሊቁ ተጨማሪ አለው። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ከመጋቢት 24 ቀን 2003 ዓ ም አንስቶ የተለያዩ ፈተናዎችን ውጣ ውረዶችንና የጊዜ ሂደቶችን በማለፍ ዛሬ ላይ ደርሷል። ለግድቡ ከዚህ ደረጃ ላይ መድረስ ኢትዮጵያ አቅሟን ያሳየችበትና ፈተናዎችን መቋቋም እንደምትችል ያስመሰከረችበት እንደሆነ ይህ ታላቁ የኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽህፈት ቤት ኃላፊ አቶ አባይ ነጌጡ ለአሚኮ ተናግረዋል። የሰሜን አፍሪካ ሀገሮች የእነ ግብጽ ተጽዕኖ ቀላል አልነበረም። ግድቡ በተፈለገለት ጊዜ እንዳይሄድ እንደ እንቅፋት ነው የነበረው። ከዛ ቀጥሎ የዓለም አቀፍ ተቋማት ሊያሳድሩት የነበረ የእነግብፅን ፍላጎት ለማሳካት የተባበሩት የጸጥታው ምክር ቤትና የእነ አሜሪካ ቀላል የሚባል አይደለም። ሁለተኛው የኢኮኖሚ ወይም የማርኬት ኢንፍሌሽን የምንለው ሌላው ተጽዕኖ ነው የነበረው። ሶስተኛው ግድቡ ተሽጧል ብሎ በነበረው በማኅበረሰቡ ዘንድ ያወጣነው ነው ገንዘብ በሚፈለገው ልክ አልዋለም፣ ለግለሰቦች ነው ስንሰጥ የኖረው የሚል በሕዝባችን ዘንድም ሌላ ተግዳሮት ፈጥሮ ስለነበረ እነዚህን ሁሉ ተግዳሮቶች ወስዶ ነው ይሄ ግድብ በዚህ 14 ዓመት እዚህ ደረጃ መድረስ የቻለው። ታላቁ ሕዳሴ ግድብን አስመልክቶ ኢትዮጵያ የሄደችበት የዲፕሎማሲ ጉዞ ጫናዎች የነበሩበት ቢሆንም ድልን የተቀናጀችበት እንደነበርም አቶ አባይን አስረድተዋል። የታላቁ ሕዳሴ ግድብ ግንባታ አይደለም ለእኛ ለአማራ ክልል ወይ ደግሞ ለኢትዮጵያውያን፣ በጣም በርካታ የአፍሪካ ሀገሮች፣ የዓለም ሀገሮች ኢትዮጵያውያን ይችላሉ የሚለውን ያሳየንበት ነው። ሁሉም ኢትዮጵያውያን በአንድነት የኔ ነው የሚል መንፈስ እንዲያድርባቸው አስተዋጽኦ ያደረጉበት ነው ይሄ። ነጋዴው፣ አርሶ አደሩ፣ ባለሀብቱ፣ የመንግስት ሰራተኛው፣ ሌላውም በዝቅተኛ ኑሮ ደረጃ ያለው ማህበረሰብም ጭምር የተሳተፈበት ነውእና የኔ የሚል ስሜትን የፈጠርንበት ነው። በዲፕሎማሲ ማሸነፍን ያየንበት የተማርንበት እነዚህ ተሞክሮዎቻችን ናቸው። የህዳሴ ግድቡ መላ ኢትዮጵያውያን በጋራ የተሳተፉበትና አመርቂ ውጤት የታየበት ነው ያሉት አቶ አባይነህ በህዳሴ ግድቡ የታየው መደጋገፍና አንድነት በሌሎች ፕሮጀክቶችም ሊደገም ይገባል ብለዋል። ከዝቅተኛ ነዋሪም ጀምሮ እስከ ትልቁ ባለሀብት ድረስ አስተዋጽኦ አድርጓል። ይህንን ተሞክሮ ወደ ሌሎች ፕሮጀክቶች ማስፋት ማሳደግና አሁን የተጀመረውን ፕሮጀክት አጠናቆ ወደ ሌሎች ፕሮጀክቶች ራስን መቀየር ራስን በራስ ማልማት ካልተቻለ በዚህ ግድብ እንዳየነው የሌሎች ሀገራት በብድር ወይ ደግሞ በድጋፍ ይሰጡናል ብሎ መጠበቅ ሞኝነት ስለሆነ ይህንን አጠናክሮ መቀጠልና ወደ ሌሎች ትራንስፈር ማድረግ ያስፈልጋል የሚል ሀሳብ ነው ያለ። የታላቁ ሕዳሴ ግድብ የቅኝ ግዛት ውልን ሽሮ የጋራ ተጠቃሚነትን ለማረጋገጥ የተቻለበት ፕሮጀክት ሲሆን ኢትዮጵያ በግድቡ ዙሪያ ያካሄደቻቸው ድርድሮችም እየተሳኩ እንደነበሩ ተመላክቷል።